On his last visit, he had changed. He was unusually tense. ለመጨረሻ ጊዜ ወደ ቤት የመጣ ቀን ፊቱ ተለዋውጧል፣ አይኑም ቀልቷል፣ ፈጽሞ ባልተለመደ ሁኔታ ውጥረት ውስጥ ነበር። ብዙም ትርጉም በሌላቸው ክስተቶች ይበሳጭም ነበር። አንዳች ነገር እየደበቀኝ እንዳለ ያስታውቅም ነበር። የእስራኤሉ የደህንነት ተቋም ሞሳድ ካፈራቸው ሰላዮች ውስጥ በቀዳሚነት ተአምረኛ ኤሊኮህን ስሙ ይጠቀሳል። ሞሳድ ከተባለ ቀድሞ የሚመጣው ስም ኤሊኮህን ነው። ከባለቤቱና ከሦስት ልጆቹ ይልቅ ሀገሩን አስቀድሞና ነፍሱን አስይዞ በጠላቶቹ ቤት ውሎ አድሯል። ኤሊኮህን በጉያዋ ተወሽቆ ሶርያን በቦምብ እሳት አስለብልቧታል። ይባስ ብለው የወቅቱ የሶርያ መሪ ለሚኒስትርነትም አጩት። የኤሊ ኮህን ባለቤት ናዲያ አስራ ሁለት ዓመታትን አብራ የኖረችው ባሏ የሞሳድ አባል እንደሆነ ያወቀችው በመጨረሻው ሰዓት ነበር። ለዛሬም የሞሳድ የምንጊዜም ስመ ጥሩን ሰላይ ኤሊ ኮህንን ታሪክና ከሚስና ከልጆቹ ጋር የነበረውን የመጨረሻ ሰዓታት፣ እንዲሁም ባለቤቱ ናዲያ በእሱ ምክንያት ያሳለፈችውን ውጣውረድ ቃለመጠይቆችን አካተን እናስቃኛችኋለን። አብራችሁን ቆዩ። ኤሊ ኮህን እንደ አውሮፓ አቆጣጠር በ1924 ከሶሪያ የአይሁድ ቤተሰብ ግብፅ ውስጥ ተወለደ። የ24 ዓመት ጎረምሳ እያለ 1948 ላይ እስራኤል ሀገሮና ተመሰረተች። የኤሊ ኮህን ቤተሰቦች ገና በልጅነቱ ኑሯቸውን ከግብፅ ወደ ሶሪያ ቀየሩ። ኤሊኮህንም ከሦስት ወንድሞቹ ጋር የይሁዲን ግዛት እየናፈቀ በጽዮናዊ ሥነ ምግባር ተኮትኩቶ በሶርያ አደገ። የሀገረ እስራኤል ምስረታ በታወጀ ጥቂት ወራት ውስጥ ወላጆቹ ጓዛቸውን ጠቅልለው ወደ ተስፋይቱ ምድር አቀኑ። እንደ አውሮፓ አቆጣጠር በ1949 ወላጆቹና ሦስት ወንድሞቹ ወደ እስራኤል ሲሄዱ ኤሊኮህን የአይሁድና የጽዮናውያን እንቅስቃሴዎችን ለማሰባበር ከሶርያ ወደ ትውልድ ቦታው ግብፅ አቀና። በኋላ ግን በግብፅ የደህንነት ሰዎች ክትትል ተደርጎበት የሚሰራው ነገር በመታወቁ ከጥቂት ግብረ አበሮቹ ጋር ወደ እስራኤል ተባረረ። ለመጀመሪያ ጊዜ ኤሊ ኮህን ወደ እስራኤል ጠቅልሎ ሲገባ 29 ዓመቱ ነበር። እስራኤል እንደመጣም ስራ ፍለጋ ወደ ሞሳድ ቢሮ በማምራት የቅጠሩኝ ጥያቄ ያቀረበ። የሞሳድ ኃላፊዎችም የቃል ፈተና ከፈተኑት በኋላ መስፈርቱን አታሟላም ብለው መለሱት። ቆይቶ ለሁለተኛ ጊዜ አመለከተ። የሞሳድ መልስ ተመሳሳይ ነበር። ለዚህ ሥራ አትሆነም። ጊዜው አልፎ ይፋ የሆነው የሞሳድ ዶሴ ኤሊ ለምን እንደወደቀ እንደሚከተለው ይገልጻል። በእርግጥ ከፍተኛ ጭንቅላት የታደለ ልጅ ነው። በዛ ላይ ልባምና ደፋር ነው። የሚገርም የማስታወስ ችሎታ ታድሏል። ሚስጢር የመያዝ ብቃቱም ድንቅ ነው። ችግሩ ግን ለራሱ የተጋነነ ግምት አለው። በርከት ያለ ውስጣዊ ጭንቀትም ይታይበታል። አደጋዎችን የመመሰን ብቃቱም ብዛም ነው። አላስፈላጊ መሥዋዕትነትን ሊወስድና ሊያስከትል ይችላል፣ ይላል በሙሳድ መልስ ተስፋ የቆረጠው ኤሊ መደበኛ ኑሮ ለመጀመር በሌላ ዘርፍ ለመሰማራት መንቀሳቀስ ጀመረ። በዚህ ጊዜ ታዲያ ናዲያ ማጃልድ የተባለች የ19 ዓመት ወጣት ከመኖሪያ ቤታቸው ፊት ለፊት ከሚኖር የሊኮህን ፍቅር የያዛት ገና በመጀመሪያዋ ቀን እጌታ ነበር። ናዲያ ና ኤሊኮህን ቀስ በቀስ ተቀራርቦ ሲወሩ እሱ ከሱሪያ እሷ ደግሞ ከኢራቅ ወደ እስራኤል የመጡ የአይሁድ ቤተሰቦች ያሏቸው ናቸው። ሁለቱ ከተግባቡ በኋላ እርስ በርስ የነበራቸው ፍቅር ከየትኛውም የስበት ኃይል ይበልጥ ነበር። ናዲያ ስለ ትውውቃቸው ስትናገር፣ ሁለታችንም ጋር ስሜቱ ከፍተኛ ስለነበር እጅግ ባጠረ ጊዜ በአንድ ምኩራብ ውስጥ ተጋባን ብላለች። ኤሊ ኮህን በዚህ መልኩ የመሠረተውን ጎጆ ለማቅናት ደከመኝ ሰለቸኝ ሳይል ሰፊ ጊዜውን በሥራ ላይ ያሳልፍ ነበር። በሚሠራበት የገበያ ማዕከል ውስጥ የአካውንታንት ባለሙያ ሲሆን ቀኑን ሙሉ ሲሰራ ውሎ ምሽት ላይ ለቤተሰቡ ተጨማሪ ገቢ ለማግኘት ሲል የሱቁን አስተዳደር ሰዎች የቀረ ስራ ሲያስተካክል ያመሻል። በዚህ ጊዜ ናዲያ የመጀመሪያ ልጇን ጸነሰች። በወቅቱ እስራኤል የመንጊዜም ጠላቴ ከምትላት ሶሪያ ጋር ወደ ጦርነት ለመግባት ጫፍ ላይ የነበረችበት ጊዜ ነበር። በዚህ ሰዓት ታዲያ የስለላው ድርጅት ሞሳድ የሶሪያ ባለሥልጣናት ውስጥ ሰርጎ ገብቶ መረጃ ሊቀርም የሚችል ብቁ ሰው እንደሚያስፈልግ የግድ መሆኑን ተረዳ። የሞሳድ የዓለም አቀፍ የስለላ ክፍል ዋና ዳይሬክተር ሜራሜት ውድቅ ሆኑ ማመልከቻዎችን በድጋሚ ማገላበጥ ጀመረ። ከዛም አይኑ ኤሊኮህን መዝገብ ላይ ተተክሎ ቀረ። ሶሪያን ለመሰለል ከኤሊኮህን የተሻለ ማንም የለም ሲል ደመደመ። ኤሊኮህን የተገኘው ከሶሪያ የአይሁድ ቤተሰብ ነው። ስለዚህም ኤሊኮህንን ማንም ቢሆን ከአንድ ሶርያዊ መለየት አይችልም። የሶርያ አረብኛ አፍ የፈታበት ቋንቋው ነው። እንግሊዘኛና ፈረንሳይኛን አቀላጥፎ ይናገራል። የብሩህ አይምሮ ባለቤት ደፋርና ሀገር ወዳድ ነው ሲሉ የሙሳድ ኃላፊዎች፣ ቀደም ሲል የጣሉበትን ምክንያት ወደ ጎን ብለው ኤሊኮህንን ለመቅጠር ውሳኔ ላይ ደረሱ። በአንድ ዕለት ኤሊኮህን ሙሳድ ቢሮ በአስቸኳይ እንዲመጣ መልእክት ደረሰው። አቤት ብሎ ሲሄድም ከዚህ በፊት እኛ ጋር ለመስራት ባመለከትከው መሠረት የሙሳድ ወኪል አድርገን ተቀብለን አላሉት። ኤሊ ኮህን ግን በተቀዛቀዘ ስሜት አሁን ትዳር እንደመሰረተና ባለቤቱም ነፍሰ ጡር እንደሆነች የቤተሰብ ኃላፊነት እንዳለበትም ጠቅሶ ስራውን እንደማይቀበለው መልስ ሰጠ። ሊያግባቡት ብዙ ቢሞክሩም ኤሊ ኮህን የሙሳድ ሥራውን ሳይቀበለው ቀረ። የደህንነት ተቋሙ ኃላፊዎችም ጊዜ ወስዶ እንዲያስብበትና የመጨረሻ ውሳኔውን እንዲያሳውቃቸው ነግሮ አሰናበቱት። ኤሊኮህን ከወባ ናዲያና በተስፋ ከሚጠብቃት ልጁ በምንም አይነት ካጠገባችሁ የመለየት ፍላጎት የለውም። ታዲያ በጥቂት ቀናት ውስጥ ኤሊ ኮሄን ያለ በቂ ምክንያት ከሥራው እንደተባረረ ተነገረው። ለምን ብሎ ቢጠይቅም በቂ ምላሽ የለም። ከሥራ መባረሩ ውስጥ የሞሳድ እጅ ሊኖርበት እንደሚችል ይገመታል። እቤት መጥቶ ለባለቤቱ ናዲያ ሲነግራት ደነገጠች። ሁለቱም ያለ ሥራ ቤት ባሉበት አጋጣሚ የመጀመሪያ ልጃቸው ተወለደች። ኤሊኮህን ከምንጊዜውም በላይ ቤተሰቡን ከችግር የሚታደግበትን መንገድ ለመፍጠር ብዙ ቦታዎች ላይ ረገጠ። ሆኖም ግን አልሆነለትም። ከስራ የተባረረው ኤሊኮህን ፊቱን ወደ ሞሳድ ቢሮ አዞረ። ሄዶም ፍቃደኝነቱን ገለጸላቸው። ይህ ሲሆን ባለቤቱ ናዲያ ምንም የምታውቀው ነገር አልነበረም። በእስራኤል የመከላከያ ሚኒስቴር ውስጥ የቢሮ ሥራ ማግኘቱንና ለዚህ ሥራም አውሮፓ ሊመላለስ እንደሚችል ነገራት። ችግር ላይ ስለነበሩ ናዲያ በጣም ደስ አላት። ኤሊኮህን አዲስ ስራ ጀመርኩ ባለ በጥቂት ቀናት ውስጥ ሻንጣውን ይዞ ከቤት ወጣ። እሱ እንዳለው ጉዞ ወደ አውሮፓ ሳይሆን ወደ ሞሳዴ የስልጠና ማዕከል ነበር። ጥልቅና እጅግ አድካሚ ስልጠና ለስድስት ሰውራት ወሰደ። በፍጥነትና በጥምዝምዝ ጎዳና መኪና የማሽከርከር ክሉት፣ የአነሰኛ የጦር መሣሪያ አጠቃቀም፣ ካርታ አነባበብ፣ የገጸ ምድር ጥናት፣ የሴራዎች አመሰራረት በዋናነት ደግሞ የራዲዮ ግንኙነት ስልጠና አጠናቀቀ። የአረብ ወጎችንና የሙስሊም ልማዶችን አሰልጣኙ ሰፊ ልምድ ያለው ኢራቅ የተወለደ አይሁዳዊ ነበር። ስልጠናው ከተጠናቀቀ በኋላ አዲስ ስም፣ አዲስ ታሪክ ተሰጠው። ከዛሬ ጀምሮ ከማላሚን ታቤ ተብለህ ትጠራለህ። የተወለድከው በቤሩቷ ሊባኖስ ከሱሪያ ሙስሊም ወላጆች ነው። አባትህ አሜንታ ቤትና እናትህ ሳዲያ ኢብራሂም ይባላሉ። ወላጆችህ እንደ አውሮፓ አቆጣጠር 1948 ወደ ቦነስ አይረስ አርጀንቲና ቀንተው የጨርቃ ጨርቅ ፋብሪካ ከፍተዋል። ፋብሪካው ስኬታም ሆኖ ቤተሰቡ የናጠጣ አብታም ሆኗል። አባትህ በቅርቡ ሞቷል። አንተ በሶሪያ ፍቅር የተቃጠልክ ሶሪያዊ ነህ። ያለህን መዋለ ነዋይ ሶሪያ ውስጥ ማፍሰስ የምትፈልግ ሀገር ወዳድ የናጠጥክ ወጣት ባለሀብት ነህ ተብሎ ተነገረው። እንደ አውሮፓ አቆጣጠር በ1961 መጀመሪያ ላይ የወታደራዊ ኢንተሊጀንስ ኃላፊና ና በኋላም እስራኤል ፕሬዚዳንት የነበሩት ሻይሜር ሱግ ኤሊ ኮህንን እንደ ሰላይ ለመጠቀም የሚያስችል ሰነድ ፈረሙ። በከማላሚን ታቤት ስም የተዘጋጀ ፓስፖርት የአውሮፕላን ትኬትና ዳጎስ ያለ ገንዘብ ይዞ ኤሊ ኮህን ወደ አርጀንቲና በረረ። ለመጀመሪያ ጊዜ ወደ አርጀንቲና ሲሄድ የነበረውን ሁኔታ ናዲያ ስትናገር በመጀመሪያ የጉዞ ወቅት ጥሎኝ ሲሄድ ዕድሜ 24 ነበር። ከወለድኩም ገና አራት ወሬ ነው። የነገረኝም አውሮፓ ለስራ እንደሄደ ነበር። በዛም ሁሉም ነገር የተሳካና ሰላማዊ እንደሆነ ተከታታይ ደብዳቤዎችን ይጽፍልኝ ነበር ብላለች። ኤሊ ኮህን አራስ ሚስቱን ቤት ትቶ ወደ አርጀንቲና ከሄደ በኋላ እሷ እንደጠበቀችው ቶሎ አልተመለሰም። በመጀመሪያ የአርጀንቲና ጉዞው ኤሊ ኮሄን የሱሪያን የሶሪያን ማህበረሰቦች ማነፍነፍ ጀመረ። የወላጆቹን የበዛ ሀብት እንደሚያንቀሳቅስ ራሱን እያስተዋወቀ በርከት ያሉ ሶሪያዊ ጓደኞችን አፈራ። የሀገሬ ልጆች ደሞቼ እያለ በገንዘቡ አንበሻበሻቸው። ለተቸገረ ይሰጣል፣ የታመመ ይጠይቃል፣ ከፍ ሲልም ያሳክማል። ደስታና ሀዘናቸውን ይካፈላል። እንደሱ አይነት የወገን ፍቅር ያለው ሰው ታይቶም ተሰምቶም አይታወቅም ተባለ። ገና አርጀንቲና እያለ ዝናው ሱሪያ ደረሰ። እሱን የማያውቅ ሱሪያዊ ተፈልጎ አይገኝም ብዙም ሳይቆይ የሶሪያን ኤምባሲ ደጅ አንኳኳ ዝናው ቀድሞ ደርሶ ስለነበር በልዩ እንክብካቤ ተስተናገደ ከአምባሳደሩ ከወታደራዊ አታችው ከተመላላሽ ወታደራዊና ሲቪል ባለሥልጣን ከሶሪያ ዲያስፖራው ጋር እጅና ጓንት የሆነው ኤሊ ኮሄን ሶሪያ ውስጥ ኢንቨስት እንዲያደርግ ግብዣ ይቀርብለት ጀመር በፈለገውና በመረጠው መስክ ላይ ኢንቨስት ማድረግ እንደሚችል የሶሪያ መንግሥት አስፈላጊውን ድጋፍ እንደሚያደርግለት ነገረው ታ ቤት ወይም ኤሊ ኮህን በደሳ ሲል መለሰ። የቢዝነስ አዋጭነት ጥናት ላድርግ ብሎ ወደ ደማስቆ ሶሪያ ለመሄድ ሲነሳ አምባሳደሩ ሞቅ ያለ የድጋፍ ደብዳቤ ጽፎ ሰጠው። ደብዳቤው በቂ ስላልመሰለው ለከፍተኛ የመንግሥት ባለሥልጣናት ስልክ እየደወለ የታ ቤትን ነገር አደራ ኤሊኮህንን ማለቱ ነው የሚፈልገው ነገር ሁሉ ይደረግለት አላቸው። ታአቤት ወይም ኤሊኮህን ሶሪያ በገባ ማግስት ግብጽና ሶሪያ ፈጽመውት የነበረው ስምምነት ፈረሰ። በዚህ ወቅት የባስ ፓርቲ ሶሪያ ውስጥ ስልጣን ሊረከብ በዝግጅት ላይ ነበር። ኤሊኮህን የተከራዩ አፓርትመንት ውስጥ ፓርቲ እያዘጋጀ ወታደራዊና የሲቪል ሲቪል ባለስልጣናትን በውስኪ ማራጨስ ጀመረ። ለሶሪያ ከፍተኛ ባለስልጣናት ጥሩ ምክር የሚሰጥና የምሽት ጭፈራን ማዘጋጀት የሚወድ ሀብታም ነጋዴ በመባል ስሙ ታወቀ። በቤቱ በሚያዘጋጃቸው የዳንስ ፓርቲዎች ላይ ከፍተኛ ስልጣን ላይ ያሉ የሶሪያ አገልጋዮች፣ ነጋዴዎች፣ የመከላከያ ሚኒስቴር ጸሐፊዎች፣ የአየር መንገድ አስተናጋጆችና የሶሪያ ዝነኛ ዘፋኞችን ጨምሮ እጅግ የተዋቡ ሴቶች ድግሱን ይታደማሉ። ኤሊ ኮህን በመኖሪያ አፓርታማው ላይ በየጊዜው በሚያዘጋጃቸው ፓርቲዎች ላይ የሶሪያ ከፍተኛ ባለስልጣናት ስለ ሥራቸውና ስለ ሠራዊቱ ዕቅዳቸው በነጻነት ይናገራሉ ኤሊ ኮህንም በስካር የፈዘዘ እየመሰለ መሃላቸው ቁጭ ብሎ በጥሞና ያዳምጣቸው ነበር። ማታ የሰማትን ጠዋት በራዲዮ ኮድ ለሞሳድ ያቀብላል። አንዳንዴም የሶሪያ መንግሥት ባለሥልጣናት በነጻ በሚያቀርብላቸው መጠጥ ሰክረው በሚስጥር የተያዙ ጉዳዮች ላይ ምክር እንዲሰጣቸው ይጠይቁት ነበር። ገንዘብ የተቸገረው ባለስልጣን የማይመለስ ብድር ይወስዳል። ኤሊ ኮሄን ማታ ማታ ከባለሥልጣናቱ ጋር፣ ቀን ቀን በየካፌው እያሳለፈ የፖለቲካ ወሬ እያዳመጠ ማኅበራዊ ሕይወቱን ቀጠለ። በዚህ ወቅት ቀደም ሲል ወዳጅነት የመሰረተበት አልሐፊዝ የሶሪያ መሪ ሆኖ ተሾመ። ኤሊኮህንም በዚህ መልኩ ጓደኝነቱን አደራጅቶ ከባለስልጣናቱ አንዱን መሰለ። ከኤሊኮህን የሚደበቅ ምንም አይነት ምስጢር አልነበረም። ከዘጠኝ ወራት በኋላ በ1961 መገባደጃ ላይ ኤሊኮህን ወደ አርጀንቲና ሂጅ ያለው በማለት አሳብሮ ወደ እስራኤል በረረ። ኮህን ከዘጠኝ ወራት ቆይታ በኋላ ወደ ቤት ሲመጣ የመጀመሪያ ልጃቸው ሶፊ አንድ ዓመት ሞልቷት ነበር። ባለቤቱ ናዲያ ስትመለከተው ያ የምታውቀው ባሏ ኤሊ ኮኸን አልመስልሻላት። ፍጹም ተለውጧል። ሰውነቱ ደልደል ብሏል። ፊቱ ላይ ፂማ ጎፍሯል። ባለጸግነቱን የሚያሳይ እጅግ ውድ ቀለበት አድርጓል። በአጠቃላይ ናዲያ የምታውቀው ኤሊ ኮኸን አልነበረም። አሁንም ወደ ቤት ይምጣ እንጂ ከቤተሰቡ ጋር ከማሳለፍ ይልቅ ውሎን በሞሳድ ቢሮ በማድረግ በዘጠኝ ወራት ውስጥ በሶሪያ ስለ ሰራቸው ስራዎች ማብራሪያ እየሰጠና በቀጣይ ምን ማድረግ እንዳለበት መመሪያዎችን እየተቀበለ ነበር የሚያሳልፈው። ባለቤቱ ወይን አፈቃት ናዲያ አብሯት እንዲውል እንዲያውራት ትፈልጋለች። ያ ግን አሉነም። አንዳንዴ ምሽቱንም በዛው የሚሆንባቸው ቀናት ነበሩ። በዚህም ናዲያ ይከፋት ነበር። ክሷና ከልጇ ጋር ቁጭ ብሎ እንዲጫወት ፍቅር እንዲሰጣቸው ትፈልጋለች። ሆኖም ግን ገና ናፍቆቷን ሳትወጣ ኤሊኮን ተመልሶ ወደ አርጀንቲና ሄደ። ከዛም ከአርጀንቲና ወደ ሶሪያ ወደ ሶሪያ ከገባ በኋላ ለጥንቃቄ ሲባል እስራኤል ከምትኖረው ባለቤቱ ናዲያ ጋር በምንም የመገናኛ ዘዴ መገናኘት አቆመ። ናዲያ ግራ ገባት። አሁንም እሷ የምታውቀው ለስራ አውሮፓ ተመልሶ እንደሄደ ነው። ታዲያ ምን አዲስ ነገር ተፈጠረና ለምን ደብዳቤዎቹ ተቋረጡ? ጥያቄ ሆነባት። ደህንነቱ እጅግ አሳሰባት። ከዚያ በኋላ ኮህን ባለቤቱ ናዲያና ልጁ ሲናፍቁት በጥብቅ ሚስጥርና ጥንቃቄ ወደ እስራኤል በጣት ለሚቆጠሩ ጊዜያት ተመላልሶ ያገኛቸው ነበር። በዚህ ምልልስም ከናዲያ ጋር ሶስት ልጆችን ወለዱ። ይህን ኤሊ ኮህን በልጆቹ መባባስ ጀመረ። በስራውና በቤተሰቡ ፍቅር መሃል ተወጠረ። ወደ ቤት በመጣጨር ጊዜ ውስጥ የልጆቹን ፍቅር ሁሉ ባንዴ ለመወጣት ይመኛል፣ ግን አይችልም ትላለሽ ባለቤቱ። ኤሊኮህን ሁሉንም ልጆቹን ማለት ይቻላል ሲድሁ አላያቸውም። እጃቸውን ይዞ ወፌ ቆመች አላላቸውም። የመጀመሪያ ጥርሳቸውን ሲያወልቁ አብሯቸው አልነበረም። ለመጨረሻ ጊዜ ወደ ቤተሰቡ የመጣው ናዲያ የመጨረሻና ሦስተኛ ልጃቸውን እንደወለደች ነበር። ናዲያ ሁኔታውን ስትናገር፣ አብዛኛውን ጊዜ በብቸኝነት ስላሳለፍኩና ማውራት ስላቆምኩ እሱ ሲመጣ ወዴ ጠፍቶብኝ ነበር። ሕይወት በጣም አስቸጋሪ ሆነብኝ። እሱ አጠገቤ ባለመኖሩ መተኛት አልቻልኩም። ራሴን ከጓደኞች ያራኩ ምክንያቱም እነሱ ከትዳር አጋሮቻቸው ጋር ሲጫወቱ መለከታለሁ። በጋራ ሲሆን እንዴት ልጆችን ማሳደግ አስደሳች እንደሆነ አይ ነበር። እኔ ብቼም በመሆኔ እጅግ ይከፋኛል። በተለይም ስለ ባለቤቴ ሲጠይቁኝ መልስ አጣለሁ። ለምን ብቻ ሽኖንሽ ባለቤት ሼት ነው ለሚሉት ጥያቄዎች መልስ ስለሌለኝ ራሴን ከጓደኞቼም ከቤተሰቦቼም አራኩ። የብቸኝነት ሕይወት እጅግ ከብዶ ነበርና በስሜትም በአካልም ተጎዳሁ። በሕይወት እንዳልኖርኩ ተሰማኝ። የመጨረሻ ልጄን እንደወለድኩ ኤሊ ኮሄን ከሄደበት አገር ሀገር መጣ ከወለድኩ በኋላ ሻንጣይን እሺ ቤተሰቦች ጋር እንደምሄድ እርግጠኛ ነበርኩ ኤሊ ኮሄን ሁኔታን ሲረዳ ተረበሸ እንደምንም ሊያግባባይ ሞከረ በቅርቡ አምስት ዓመት ስለሚሞላኝ ይሄ መጨረሻ ጉዞ ነው አንዴ ሄጄ ከመጣ በኋላ በጭራሽ አንለያይም ካጠገብሽም ወዴትም አልሄድም ሲል ቃል ገባልኝ በዚህ ተስማማንና ተመልሶ ሄደ ትላለች ኤሊኮህን ወደ ሶርያ ተመልሶ ከሄደ በኋላም ከሶርያ ባለሥልጣናት ከእሱ የሚደበቅ አንዳች ምስጢር አልነበረም። ኤሊኮህን ይባስ ብሎ በአንዳንድ ጉዳዮች ላይ የባለሥልጣናቱ አማካሪ እስከ መሆን ደረሰ። ጎላን ለወታደራዊ ጠቀሜታው ብቻ ሳይሆን የእስራኤል የውሃ ምንጮች መፍለቂያም ነው። የላይኛው የዮርዳኖስ ወንዝ ሦስት ዋና ዋና ወንዞች ዳን፣ ባንያስና ሀትዝባኔ ሁሉም የሚመነጩት ከጎላን ነው። ሶሪያ እነዚህን ተፋሰሶች በማቋረጥ እስራኤልን ውሃ ለማስጠማት እቅድ አወጣች። ሶሪያ እቅዱን ተግባራዊ ለማድረግ የሃይድሮሊክ መሐንዲሶችንና የመቆፈሪያ መሣሪያዎችን አጓጓዘች። ይህንንም እቅዳቸውን የመከሩት በኤሊኮህን ፊት ነበር። ኤሊኮህን የፕሮጀክቱን ሙሉ ዝርዝር በጥንቃቄ አስቀምጦ ለእስራኤል የደህንነት ተቋም ሞሳድ አስተላለፈ። በዚህ መረጃ መሠረት የተጓጓዙትንም ሆነ በመጓጓዝ ላይ የነበሩትን የሶሪያን የመቆፈሪያ ማሽኖች የእስራኤል አየር ኃይል ዶግ አመድ አደረጋቸው። የሶሪያ ከፍተኛ ባለስልጣናት ግራ ተጋቡ። ኤሊ ኮሄን በሶሪያ ከሰራቸው ስራዎች በቀዳሚነት ዝነኛ ያደረገው ወደ ጎላን ከፍታዎች ያደረገው የጉብኝት ጉዞ ነበር። አንድ የሶሪያ ከፍተኛ የጦር መኮንን የሶርያ ጦር የገነባውን ግዙፍ ምሽግ ኤሊ ኮሄንን ወስዶ አስጎበኘው። ኤሊ ኮሄንም ባየው ነገር ከፍተኛ አድናቆቱን ገለጸለት። ከዛ ግን እንዳስተያየት እስራኤላውያን ምሽግ መሆኑን እንዳያውቁ አካባቢው ዛፎች ቢተከሉበትና አረንጓዴ ብታደርጉት ሲል ሐሳብ አቀረበ። የሶሪያ ከፍተኛ መኮንኑ ወዲያው ተስማማ። በቀናት ውስጥ ዘንባባዎችና ዛፎች እንዲተከሉ አደረገ። ኤሊ ኮህን ይህንኑ መረጃ ወደ እስራኤል አስተላለፈ። የእስራኤል አየር ኃይል በተተከሉት ዛፎች ላይ በመመስረት የሶሪያን ምሽጎች እስከነ ወታደሮቻቸው ወደ ትቢያነት ቀየራቸው። ኤሊ ኮህን ከአሚናል ሀፊዝ ጋር ቀደም ሲል የነበረው ጓደኝነት በጣም ጠቃሚ ነበር። ሀፊዝ ጠቅላይ ሚኒስትር ከሆነ በኋላ ኤሊ ኮህን የሶሪያ መከላከያ ጦር ምክትል ሚኒስትር ተደርጎ ይቆጠር ነበር። ነገር ግን በሶሪያ መንግስት ውስጥ ኤሊ ኮህንን የሚያስደነግጡ ለውጦች መታየት ጀመሩ። የሶሪያ ባለሥልጣናት እስራኤል እቅዳቸውን እግር በግር እየተከተለች በምትፈጽመው ጥቃት ግራ ተጋቡ። ባለሥልጣናቱም እርስ በርሳቸው በጎሪጥ መታየት ጀመሩ። የተተነፈሰው ጭምር እስራኤል መድረሱ ግራ አጋባቸው አንዱ ሌላኛውን እየጠቆመ አንዱ ሌላኛውን በጥርጣሬ እያየ ጉዞ ቀጠለ በተለይም የሶርያ የስለላ አዛዥ ኮሎኔል አህመድ ሱዊዳን ማንንም ማመን አቁሟል በዋናነት ደግሞ ኤሊኮህንን አልወደደውም ይህን ያስተዋለው ኤሊኮህን ድንገት ተነስቶ ወደ አርጀንቲና የሄደ መስሎ እንደተለመደው መንገድ አሳብሮ እስራኤል ገባ እስራኤል የገባለት ሚስትና ልጆቹ ጋር አሳለፈ። ከዚህ በኋላ ከአንቺ ጋ ነኝ የትማሌ ድም ሲል ለባለቤቱ ናዲያ ቃል ገባላት። በማግስቱ የሞሳድ ቢሮ ተገኝቶም ሪፖርት አደረገ። ግባችን ተሳክቷል፣ የመጣውት ላለመመለስ ነው፣ ለሚስቴና ልጆቼ ጊዜ መስጠት አለብኝ ሲል ለሞሳድ ከፍተኛ ኃላፊዎች ነገራቸው። የሶሪያ መከላከያ ጦር እንደ ምክትል ሚኒስትር እንደሚቆጠር ነግሯቸው ነበርና በሶሪያ እያለ እጅግ ጠቃሚ ሚስጢሮችን ያደርሳቸው ስለነበር የሙሳድ ኃላፊዎች ተመልሻ ሊደም የሚለውን ሐሳቡን አልተቀበሉትም። ለመጨረሻ ጊዜ እንዲመለስና የመከላከያ ምክትል ሚኒስትርነቱን እንዲያጸና አግባቡት። ጥያቄያቸውን ላለመቀበል ብዙ ጣረ። እንደምንም አሳመኑትና ለሚስቱ ናዲያ የገባውን ቃል አጥፎ ለመጨረሻ ጊዜ ወደ ሱሪያ ተመልሶ ሄደ። ባለቤቷ ቃሉን ባለመጠበቁ ናዲያ በጣም አዘነች። ኤሊ ኮሄንም ለመጨረሻ ጊዜ ባለው ጉዞ ወደ አርጀንቲና ከዛም ወደ ሱሪያ ቀና። የሶሪያው መሪ አሚን አላፌዝ መረጃ ቤት በኩል ለእስራኤል እየደረሰ እንዳለ ግራ ስለገባው የመረጃውን መውጫ ቀዳዳ ለመለየት በሶቪየት ኅብረት የደህንነት ተቋም በመታገዝ የሶሪያ ሴኪሪቲ ሰርቪስ እንዴትም ብሎ እንዲለይለት ምርመራ አስጀመረ። ኤሊ ኮህንም ለመጨረሻ ጊዜ ተብሎ የተሰጠውን ተልእኮ ለመፈጸም ሶሪያ ገብቷል። አሳዛኙ ነገር የሆነው ከዚህ በኋላ ነበር። ኤሊ ኮህን ለባለቤቱ የገባላትን ቃል ባለመጠበቁ አዝኗል። ተመልሶ ወደ ሶሪያ በመምጣቱ ደሰኛ አልነበረም። ባህሪው ተለወጠ። እየሰበሰበ ወደ እስራኤል በሚያስተላልፋቸው መረጃዎች ላይ ጥንቃቄ ማድረግ አቆመ። በምሽት መደወል ሲኖርበት በቀን አንዴና ሁለቴ ወደ ሞሳድ ቢሮ እየደወለ መረጃዎችን ይሰጣል። ጠዋቱ ሁለት ሰዓት ተኩል ላይ በቋሚነት ይደውላል። በዛ ላይ ማሳጠር ሲኖርበት ያስረዝማል። አንዳንዶች ይህንን የኤሊ ኮህንን ዝንጉነት በሶሪያ ከፍተኛ የስልጣን እርከን ውስጥ በመንቀሳቀሱ የኩራት ስሜት የፈጠረበት ነው ይላሉ። ሌሎች ደግሞ ሳይፈልግ ተመልሶ ወደ ሶሪያ በመላኩ በግድ የለሽነት ራስን የማጥፋት ስንባሌ ነው ብለውታል። የሶሪያ ከፍተኛ ባለስልጣናትና የሩሲያ የደህንነት አማካሪዎች ከአገሪቱ ሾልከው እየወጡ ባሉት መረጃዎች ተደናግጧል። በወቅቱም በቴክኖሎጂም በጣም ንቁ የሆኑት የሩሲያ የደህንነት ባለሙያዎች ከሶሪያ ሴኩሪቲ ሰርቪስ የስለላ ተቋም ጋር በመሆን በጣም ሚስጢራዊነት ያለው ቴክኒካል ኢንቴሊጀንስ መሰብሰቢያ መሳሪያዎችን በመጠቀም የመረጃ መሽለኪያ ምንጮችን ምንጭ በደማስቆ ማሳስ ጀመሩ። በውጤቱም ከደማስቆ የሚወጣ የራዲዮ ሞገድ እንዳገኙም ለአሚን አልሐፌዝ ሹካዱት። የሬዲዮ ሞገዱን እየተከተሉ ሞገዱ የሚወጣበትን አካባቢ እያጠበቡ ሲመጡ ኤሊ ኮሄን ህንፃ ላይ ደረሱ። ድንገት በር ሰብረው ሲገቡ በቀን መረጃ እያስተላለፈ እጅ ከፍንጅ ያዙት። ይሄ ሊታመን የሚችል ጉዳይ አልነበረም። ከሁሉም ቀድሞ ቀልቡ ነግሮት የነበረው የሶሪያ የስለላ አዛዥ ኮሎኔል አህመድ ሶዋዲን ነበር። መጀመሪያ በሩን ሰብሮ የገባው ኤሊ ኮህን ተያዘ። መያሱም ሰበር ዜና ሆነ። ቴላቪቭ ተረበሸች። ሚስቱ ናዲያ የሞሳድ አባል እንደነበር ገና አሁን አወቀች። ናዲያ ስትናገር ኤሊ ወደ ሶሪያ ለመጨረሻ ጊዜ ሲሄድ እየተለያየን እንደሆነ ውስጤ ነግሮኝ ነበር። በሄደ በጥቂት ቀናት ውስጥ ኤሊ ኮህንን ስለ ሃይማኖት ያሰለጠነው የነበረ ሰው ቤት የመጣና ኮህን መያዙን ነገረኝ። አዘንኩ፣ ስቅስቅ ብዬ አለቀስኩ። በእርግጥም ቀደም ብሎ ልቤም ነግሮኛል። እሻውን ኤሊ ሶሪያ ውስጥ በምን ሁኔታ ላይ እንደሚገኝ ጠየቅኩት። ሲያስረዳኝ ከዛ ለማምለጥ ምንም እድል እንደሌለው ተረዳው። አብዛኛውን ጊዜን ብቻዬን በማሳለፌ ባል እንዳለኝ ተሰምቶኝ አያውቅም ነበር። ልጆቹም አባት እንዳላቸው ተሰምቷቸው አያውቅም። ለመጨረሻ ጊዜ እሱን በግድ በመላኩ በሞሳዱ ዳይሬክተር በጣም ተበሳጭቻለሁ። የቤተሰብ ሕይወት ምን ማለት እንደሆነና አንድ ቤተሰብ ሲጠፋ ምን ማለት እንደሆነ አልተረዳም ብላለች። ኤሊኮንን ለማስለቀቅ እስራኤል የተለያዩ መንግሥታትን፣ ግለሰቦችን፣ እንዲሁም የካቶሊኩን ጳጳስ ሳይቀር እንዲያሸማግሉ አስለመነች። ሶሪያ ግን በፍጹም አለች። እንግዲህ ኢሊኮህን አንድ ነገር ይሁንና ውርድ ከራሴ ስትል ለማስፈራራት ሞከረች። ይህ ማስፈራሪዋም በሶሪያ በኩል ከቁብ አልተቆጠረም። ኢሊኮህን በሶሪያ በስለላ ወንጀል ተከሶ የሞት ፍርድ ተፈረደበት። ፍርዱ ተፈጻሚ ከመሆኑ በፊት ግን የሚናገረው ነገር እንዳለው እድል ተሰጠው። ኢሊኮህን በተሰጠችው እድል መልእክት ማሰላለፍ የፈለገው ለባለቤቱ ነበር። የኔ ውድ ናዲያ፣ ሕይወትሽን ላለፈው ነገር በማልቀስ እንዳታሳልፊ አደራ እለምንሻለሁ። በራስሽ ላይ አተኩሪ ወደ ተሻለና ወደፊት አስብ እንጂ ወደ ኋላ እንዳትመለከቺ የሚል መልእክት አስተላለፈ። እንደ አውሮፓ አቆጣጠር ግንቦት 18 1965 የ41 ዓመቱ ኤሊ ኮህን በሱሪያ ደማስቆ ከተማ 10 ሺህ ህዝብ በተሰበሰበበት በሱሪያ ቴሌቪዥን በቀጥታ ስርጭት እየተላለፈ በስቅላት ተቀጣ። ሕይወቱ ካለፈችም በኋላ በጸረ ጽዮናውያን ጽሑፍ የተሞላ ነጭ ብራና በሰውነቱ ላይ የተለጥፎበት ለስድስት ሰዓታት ያህል አስከሬኑ በተሰቀለበት ተንጠልጥሎ ቆየ። ኤሊ ኮህን በሦስት ዓመታት ጊዜ ውስጥ ለእስራኤል ጦር እጅግ አስደናቂ የሆነ የስለላ አገልጋሎት ሰጥቷል። እንደ አውሮፓ አቆጣጠር በ1967 እስራኤላውያን የጎላን ኮረብታዎችን በሁለት ቀናት ውስጥ ማሸነፍ የቻሉት በከፊል እሱ በሰጠው መረጃ ነበር። የወቅቱ የኢንቴሊጀንስ ዋና አዛዥ ሜራሚት እንዳሉት ኤሊ ከሌሎች ሰዎች አቅም በላይ ተልእኮውን አሳክቷል ብለዋል። ከኤሊ ኮህን ሞት በኋላ ናዲያ ሐዘኗ ልክ አልነበረውም። ዘውትር የምትናፍቀው ባለቤቷ የልጆቹ አባት ዳግም ላታየው በሞት ተሰናበታት። የናዲያ ልብ ከኤሊ ኮህን በኋላ በሩን ዘጋ። ዕድሜ ዘመኗን ከሦስት ልጆቿ ጋር ኖረች። ናዲያ ላለፉት አምሳ ለሚበልጡ ዓመታት የባለቤቷን አስክሬን ወደ እስራኤል ለመመለስ ስትታገል ኖራለች። ኤሊ ኮህን በወደዳትና ነፍሱን በሰጠላት ምድር እንዲያርፍ ዛሬ ምፈልጋለሁ ትላለች። የኤሊ ኮህን የመጀመሪያ ልጅ የዛኒዋ ሕፃንና የዛሬዋ ጎልማሳ ሶፊ የአባቱ አካል ወደ ሀገሩ እንዲመለስ የዓለም ሀገራትን ከሶርያ ጋር አማልዶኝ እያለች እየለመነች ነው። ሩሲያ አሁን በምዕራቡ ዓለም በጣም የተገለለች ነች። በዚህ ሰዓት ለዚህ ጉዳይ ትኩረት ትሰጣለች ብዬ አላስብም። ይህንን ቃለ መጠየቅ የተመለከቱና የሆነ ነገር ማድረግ የሚችሉ እንደነ የተባበሩት አረብ ምሬት ከሶሪያ ጋር በማሸማገሉ እንደሚረዱን ተስፋ አደርጋለሁ። ስምምነትም ተፈጽሞ የአባቴ አካል በሀገሩ እንዲያርፍ እንዲረዱን እጠይቃለሁ። እስከ ዛሬም የኤሊ ኮሆን አስከሬን ያለበት ቦታ አልታወቀም። ደብዛውን ማጥፋት የወቅቱ የሶሪያውያን ባለሥልጣናት የብሽቀታቸው ጥግ ነበር። የዛሬውን በዙ ያበቃን በሌላ ዝግጅት እስከምንገናኝ ሰላም።